የአይምሮ በሽተኛ ትመስለኛለች ግን ትንሽ ትፈራለች መሰለኝ። አዎ ትፈራለች። ያንተ እህት ግን አትመስልም ፍራቸዋ። የእናትህ ወድ ዥንጉርጉር አይደል? ለምሳሌ አንቺ ትናድጃለሽ፣ ወንድምሽ ደግሞ ረጋ ያለ ነው። ከዚህ ሰውዬ ጋር ትሰካከሳላችሁ አይደል? ቆይ እሱስ እየሰከሰሽ ቢሆን በምን ታውቂያለሽ? ከአወቀ ሳይቀድመኝ ነው መቅደም ያለብኝ። አይ ምን ሆነሽ ነው? ትቀልዳለህ እንዴ? እና ልሙት ባይገለኝ እንኳን በቀላሉ አይለቀኝም አይምሮዎች ላይ ቁጭ ብሎ ስለመግደል የሚያወራሽ ጂኒ መቼም ቢሆን ስራውን ረስቶ አያውቅም። ያው ጋሺ እንደምታውቀው ሌላ የምጠይቀው ሰው ስለሌለኝ ነው። የሆነ ባንድ ወር ውስጥ የምመልሰው ብር እንድትሰጠኝ ነበር። ስንት ብር? አራት ሚሊዮን ብር። አራት ሚሊዮን! ጭንቅላታቸውን በትናቸው፣ በትናቸው። ይህ ሀሳብ ወደ አእምሮ ውስጥ እንዳይመጣ ነበር የፈራሁት። ቆይ ለምን ብለህ ግን እስር ቤት ህይወትን ታሳልፋለህ?

እሩጂ ተቀርጾ ተልኮልኛል እስኪ ያሳኝ ችግር እኮ አባቶ ቤት ስለምኖር በስሜ ምንም ላይ ነው አንተ ቤቱን በስሜ እንዳረክሌቢያቅኮ ያከብረኝ ነበር እና ምን ችግር አለው መች እንሂድ የውሸት ሰነዶች አዘጋጅቶልኛል የምትፈልገውን እንፈርምላታለን ሳረ በሰው ፊት ፈሪ እንጂ እንዲህ ፍቅረኛውን ለመሳም የሚያብርሰዋል ትሁት ፍጥጫ በጣም ይገርማል እንግዲህ ካሌብ ወደ ፈለቁነት ተቀይሯል በጣም የሚገርም ነው እንግዲህ ትሁቴም ካሌብ መሆኑን ስታቅ በድንጋጤ እራሷን ልትስት ነበር እሱ ግን ሊያረጋጋት ችሏል ሰላም ጤና ይስጠለን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ የግፈኛው ሚሰትና የሰራተኛዋ ትሁት ፍጥጫ ክፍል ሀያ ሶስት ተለቀቀ። ወደ ክፍል ሀያ ሁለት ስንመለስ እንግዲህ ካሌብ ንዴቱን ስሜቱን መቆጣጠር አልቻለም። ፈለቁ ሆኖ ቀርቦ የሚያወሩትን የሚያደርጉትን ነገር ትዕግስቱ አፍንጫው ደረሰ። ያን ነገር ሲያወሩ ሲሰሙ ሩጦ ወደ ትሁት ጋር ኪችን ነበር ሄዶ ቁጭ ያለው ምን ምን ቅር ብሎ ሄዶ የሚያወሩትን ነገር እሱን ገለን እንደዚህ ብሉን ወይም ቤቱንም እንወርሳለን እያለች ነበረ። ይሄን በምትል ጊዜ ነበረ ስሜቱን መቆጣጠር ያልቻለው ካሌብ ዘሎ ወደ ኪችን የገባው። የዚህም ጊዜ እምቢ ይበራቸው ወንዶች ቆረጠ በማለት ዘሎ ትሁቴን ያቅፋ ያፍናታል። በዚህም ጊዜ እንዴት ለምን ይሄን ማድረግ አስፈለገ በማለት ትሁቴን በጭንቀት ልትወርቅ ትላለች። እሷም ትሁት ተረጋጊ፣ እኔ ነኝ። በቃ ጭንቅላቴና ልቤ ማመንና መቀበል አንድ ላይ ማስማማት አልቻልኩም ትሁት ምክንያቱም አችና አባዬን የምትነግሩኝ ማመን ልመን ልቀበል እያልኩኝ ሁለት ልብ ነበርኩ። በዚህ ጊዜ እንግዲህ የራሴን እርምጃ መውሰድና ራሴ ትወነው መቀላቀል አለብኝ እያለው ባሮክ ወደ ትወነው አለም ገብቷል ማለት ነው። በዚህም ጊዜ በቃ ይሄን ማየቱ ለአንተ በቂ ነው፣ ከዚ በኋላ በቃ እያለችው ነበር። ምክንያቱም ስራቸውን ስለምታውቅ ትሁቴ ይህን ሁሉ የሚያደርጉትን ብልግና

ይሄን ካየ ጭንቅላታቸውን ወይ እነሱን ጎርቶ ራሱን እንትን ይላል የሚለው ነገር ስላደረባት ባከን ስትለው ነበር። ይሄ ፈታዎሽ ብዬ የሚቀር ብቻ ይሁን ብለሽ ታስብ ያለች እኔ ፈታዎሽ በቃ ብዬ። ስለዚህ የሚያደርጉትን እስከ መጨረሻው መከታተል አለብኝ፣ ወደ ትወነው አለም መግባት አለብኝ በማለት ባሩክ ወይንም ፈለቁ ሆኖ ቀርቧል ማለት ነው። በዚህም የተነ

ማን ነው ሽማግሌውም ውጭ ላይ ወጥቶ ስለነበር እነሱ የሚያደርጉትን አያይም። በዚህም የተነሳ እንግዲህ ሽማግሌው ከድንገት ይመጣል። በሩን ስትከፍትለት ወዴም አባዬ እያለች ሳቋንም ይዛ ሁሉንም ነገር ድንጋጤውም አለ ፈለቁ፣ እንዴት ናት እየተንከባከብሻል ነው ፈለቆን ሲል ሳቋ ይመጣል። ነገረሽ እንደ እያ ነበር አባዬ፣ ቀድመህ እኮ ብትነግረኝ በአፍንጫ ድንጋጤ ሊወጣ ነበር ትለዋለች። ይኸው መናገሩ አይቀረም ሚስጥር አረገው እንጂ እያለ ነበረ። ይህ ማድረጉ ጥሩ ነው ብለህ ታስባለህ አባዬ ትለዋለኝ ጥሩ ነው መሰለኝ እየለዋት አለ ሽማግሌው። በዚህም የተነሳ ሽማግሌው ብትል አረ ይበቃል ይሄ ነገር እያለ ነበር። እሱ እንግዲህ ማመን አልቻለም። ማየት ማመን ነው ባይኔ ማየት አለብኝ በማለት ትወናውን አለም ተቀላቅሏል፣ በማለት እያስረዳታል በዚህም የተነሳ እንግዲህ ትሁት ምንም የማታፍረው ባለጌዋ ሁሉንም ነገር ከዳኒ ጋር የምታደርገው ነገር እንግዲህ ፈለቁም ፊት ለፊት ቁጭ ብሎ እያለ ነው። እንግዲህ እህቱን ሽማግሌው ፈለቁ ጋራ በአንድ ይመጣሉ። እንግዲህ ዳኔም ቁጭ ብድግ እያለ በመቀበል ነበረ ያለው። በዚህም የተነሳ ዳኔ ደፋሩና እንግዲህ ገንዘብ ዘርፎ ወደዛችኛዋ ፍቅረኛው ለመሄድ እያሰበ ያለው ተንኮለኛው ዳኔ፣ ጥሩም መጥፎ ነገር ማድረግ እንትን ባይልም ግን ዘረፋ ውስጥ ያለበት ጭንቅላቱን በብር እንትን ያለ ነው። መጀመሪያው ትሁቴም ጋር በመሄድ እኔ ታውቂያለሽ፣ ምንም ገንዘብ የለኝም እያለ ብዙ ብዙ ጥያቄ ይጠይቃታል። ሴት ልጅ ልታስተዳድር ላገባም ገንዘብ ያስፈልገኛል ይላል። ይቅርታን ከሆነ ተቀብያለሁ ምንድን ነው ስትለው ሁሉንም ነገር ያስረዳታል። ትሁቴም ደግሞ አንተ ነህ ሰርተህ ጥረ ግረህ እንትን የምትለው ሴት ልጅ ደግሞ ቤት ውስጥ ነው እያለ ምክርኝ ይላታል። ሁሉንም ነገር ተነግረዋለች። ተቀብሎ ምክሮን እየሄዳለ አመሰግናለሁ ስለ ምክርሽ በማለት ግን እኮ ገንዘብ ግዴታ ሴት ብቻ ወንድ ብቻ አይደለም፣ እሷም ማምጣት አለባት እያለ ነበር ሲል የነበረው ግን ይህንን እያለ ነበረ ሲል የነበረው። እንግዲህ ወደ ዳኒና ሽማግሌው ጋር በመሄድ ፈለቁም አብራ ቁጭ ብላ ወይንም ባሩክ ደፋሩ ዳኒ አራት ሚሊዮን ብር ብትሰጡኝ እያለ ነበር። እንደ ልጄ ብታበድሩኝ እያለ ሲል ነበረ እሺ እንግዲማ አራት ምሌል ለምንፈልግ የሆነ ስራ እንዴት ውድ የሚያስገኛለ እሱን ሽጬ አንተ አመሰግኑኛለሁ ሰርቼ እሰጥሃታለሁ፣ እመልሳለሁኝ፣ ስራ ልጀምር እያሉ ነበረ። በዚህ የተነሳ ሽማግሌውም ስቆ በቃ ለባሩክ ልደውልና ለሱ ነግሬ አስእንተንልሃለው ጠይቄ እርሰጥሃለሁ፣ ይለዋል። አይ አይ ባሩክ ማ ጭራሽ መስማት የለበትም እያለ ነበር። እንዴ ለምን እሱ እንዲሰማ ያስፈለግኩ? አይ ስራው እንደዚህ በውድ የሚገዛ ስለሆነ እየሸጥኩ እና እንትን እያልኩኝ እመልሳለሁኝ በተሰበሰቡበት እኔ ገንዘቡን መመለስ ነው የምፈልገው እያለ ነበረ። እንግዲህ እንዳኔ አራት ሚሊዮን ብር ሞኝ ነው ይዞ ለመሄድ እየፈለገ ነው። በዚህም የተነሳ እንግዲህ ሽማግሌው ቲናንም ቢሆን አናግራል። ቲናም እንድታቅ አልፈልግም። እሷም እንዴ ለምን ነው እንዳቁ ያልፈለገው? ራሴው በቃ ሰርቼ በተሰበሰቡበት ሰርቼ ለውጭ መስጠት ነው የምፈልገው ይሉታል። እሺ በማለት በቃ ሽማግሌው ምንም ችግር የላራት ምን ልኮ ቀላል ነች እያለ እያሾፈበት ነው። ምክንያቱም እሱ ምንም ነገር የማያቃርገው ነው። እሷ ቤቱን ለማስፈረም እሱ ገንዘብ ለመብላት እየተሯሯጡ ያሉት በዚህ አጋጣሚ እንግዲህ ፈለቁም ወይንም ባሩክ ልጁ ቁጭ ብሎ እያዳመጠ ነው እግስቱ እስከሚያልቅ ድረስ። በዚህም ጊዜ እንግዲህ ውጭ ወጥተው ነበረ ማነች ቲናና ዳኒ ማለት ነው። በዚህም ያተገጠመ እሷና እሱ ሆነው ሳለ በዚህም የተነሳ እንግዲህ ዳኒና ቲና እየተከራከሩ ነው ያሉት። ሽማግሌው እናፈለቁ ፈለቁ ግን የት ሄደው ነው? እን በእኔ ብር ይዝናኑ እንጂ ሊዝናኑ ሄደዋል እያለ ነበረ ባሩክም ሲል የነበረው ከአባቱ ጋራ። በዚህም የተነሳ እንግዲህ ባሩክና አባትየው ይህን እያወሩ ሳለ ነበረ። ሁለተኛ እንግዲህ እሷም ዛሬ ወደ ጓደኞቼ እሄዳለሁ ትለዋል። ይላታል። እሷ እንድትሄድ አልፈቅድም። እንዴ አንቺ ምንድን ነው ስረኛ አድርገሽ እንትን የምት ጓደኛ ማግኘት የለብኝም እያለ እያላት ነበረ። በዚህ የተነሳ አሁን ይውጋ ሁሉንም ነገር ከኔ ጋር እንድትለየኝ አልፈልግም፣ ባለን ጊዜ ከአንተ ጋር ማሳለፍ ነው የምፈልገው የኔ ፍቅር እያለችው ነበር። በፍጹም እንደዚህ ከፈለግሽ አሻንጉሌት ገዝተሽ በአሻንጉሌትሽ ተጫዋች ወይንም በስልክሽ እያላት ነበር። ስልኩም ቸርጅ ያልቃል እያላት ነበር። እኔ ወደ ሄዳለሁ፣ ይሄ ሁሉ ወሬ የምትነዝብኝ ገንዘብ ላለመስጠት ነው ይላታል። ኩርፍ ብሎ ሊሄድ ሲል እጁን ተይዝና በቃሽ፣ ይቅርታ ትልና ብሩን እኔ እኮ ስለምወድህ ነው እያለች። እሱም ልቡ ያለው ከዛችኛዋ ፍቅረኛ ጋር ነው። ከእሷ ገንዘቧን ትራንስፈር ታደርግለታለች፣ እሱም ገንዘቡን ይዞ ይዝናናል። በዚህ የተነሳ ይገርማል። እሷም እንግዲህ ገንዘቡን ትራንስፈር ታደርግለታለች። ዳኒና

ባሩክና ሽማግሌ ሁሉንም እየዋሩ ሳለ ነበረ። የዚህ ጊዜ እንግዲህ አራት ሚሊዮን ድፍረቱ እያለ እኔ ለዚህ ተንግድላለሁ ትዕግስት እንድሰጠኝ። አዎ መጀመሪያ ምስክ ቦታ ሲገባ ትዕግስት እንድኖር ብያለሁኝ ልጄ እያሉት ነበር። እሱ ግን ትዕግስቱ የሚያደርጉን ነገር ምንም ትዕግስት የላቸውም። እንግዲህ ባሩክ ፈለቁ ሆኖ ለብቻ ቁጭ ብሎ እሷና እሱ በአንድ ቁጭ ብለው ነበረ። በዚህ የተነሳ ሂጂና ምሳ ቅረቢልኝ እያለቻት ነበረ። እሷም እንግዲህ ቲና ምንድን ነው ምሳ ማቀርበው ቆይ እስኪ ቤቱን ያቆሸሹ ላጸዳዳኒ መንድሉን ምኑን እያመጣሽ የምትጤበትን እያለቻት ነበረ። በዚህ የተነሳ እንግዲህ አንቺ ነሽ ያቆሸሹ እያልሽ ነው እያለ ነበረ። አዎ እያለቻት ነበር። ከፈለግሽ ሄደሽ ኪችን፣ አቅርበሽ መብላት ትችያለሽ ትላታለች ድሮም አንቺ ለመመረዝ እንጂ ኪችን የምገቢው ለጥሩ ነገር ማትሄጂም፣ እያለቻት ነበረ። ሲጨርስ ይቀረብልሻል እያለቻት ነበር። እንግዲህ በዚህ የተነሳ ፈለቁ ደግሞ ወደ ፈለቁ ስንመላ በግስ አልገዋ ፈለቁ አልጋዋ ላይ ተኝታለች። በገዛ አልጋዋ ፈለቁ ከባሩክ አልጋው ላይ ቁጭ ብሎ እንግዲህ ቲናና ናቶሎ ንዛሳ ምንተኛ ብላ ከመኝት አልጋው ላይ ሲሄዱ ዳኒና ሽስሙ ቲና፣ ባሩክ ወይም ፈለቁ ከአልጋው ላይ ተኝታለች። ነይናችን ሴት እየጎተተሻው ጭሌ በማለት ቲና ትጮኋለች። ይሄ ክላስ የኔና የዳኒ ብቻ ነው በማለት ትዕግስቱን እዚህ ላይ ወጥቻለሁ። አሁን እኔ እና የዳኒ ክላስ ብቻ ነው ስትላን ነበረ። ቲናም ግን መለሰ የላት ያንቺ እና የዳኒ ብቻ ሳይሆን የባሩክ ነበረ ትላታለች። በዚህ የተነሳ እንግዲህ በጣም እየተበሳጨ ቀስ ብላ ፈለቁን ቀስቅሳ ወይንም ባሩክን ከገዛ አልጋው ላይ ተቀስቅሰው ይዘው ትሄዳለች ትሁቴ። በዚህም የተነሳ እንግዲህ ቲናና ዳኒ አልጋው ላይ ቁጭ ይላሉ። ቃሌ በመንገድ በመናደድ ካልከው ላይ ወርዶ ወደ ኪችን ወደ ትሁት ጋር ይሄዳል። ትሁትም እንግዲህ ይዘው እዛው ኪችን ሆና ሳቋን ምንድኗል እኔ በጣም ተናድቻለሁ እያለ ነው። እኔ እንዴት ምን አይነት ደነዝነኝ ጭንቅላቴ እንዴት አልሰራም ዛሬ ይሄ ሁሉ ሲያደርጉ እየነገርኩ፣ ምክንያቱም አንቺ ሁሉንም ታውቂያለሽ እያላት ነበረ። አዎ አውቃለሁኝ ምክንያቱም ዛሬ ምክንያቱም ወይኔ ሳወራ ሁሉም አያምናትም ተብዬ ሰንትን ስለምን ሁሉንም አውቃለሁ እያለች ነበረ። ስትነግሮ የነበረው ካለ እሷ ሳቆም እየመጣ እዚህ ፓርት ላይ እኔም ስቅ ያለው ከራሱ አልጋው ላይ ፈለቁ ተብሎ ተነስቶ ሲሄድ ነበረ። በዚህም የተነሳ እንግዲህ አንተ ትዕግሥት ካለ ብዙ ነገር ታያለህ አይደለም? ይህንን ወይም ከፈለግ እዚሁ ላይ ማቆም ትችላለህ እያለችው ነበረ ትሁትዬ ማለት ነው። በዚህም የተነሳ እንግዲህ ትሁትዬ የምንብለው ወይኔ ካሌብ እንዴት እንደዚህ ዓይነት ጭንቅላት እያለ አንቺ ሁሉንም ታውቂያለሽ ማለት ነው እያለች ነበረ። አዎ እንግዲህ ምክንያቱም አልጋው ላይ ሆኖ ይሄን ነገር በሚሉ ጊዜ አልጋው የካሌብ እንጂ የዳኒ አልነበረም እያለኝ ነበር። እንግዲህ በዚህ የተነሳ ካሌብ ወይኔ ካሌብ እያለ ጨጓራውን እየላጠ ይሄን ትወናውን ተገብቶበታል ማለት ነው። እሱ ባልጋው በጣም ነው የተገረመውን የሚያሳቁኝ ተነስቶ ሲሄድ በራስ አልጋ ሆነ እንዳስወጡ ቢያውቁ ምን ይላሉ? ምን ይላሉ? ምንም እኮ አያፍሩም እያለ ራሱን ጥያቄ ውስጥ ገብቷል፣ ማለት ነው ዳኒ ትዕግስት ያ ባሩክ ማለት ነው። አሁን እንደ ይህንን ትታቅሷ ሁሉንም ነገር ምንም እንትን አትልም። ያው ሽንቷን በቁሙ መሬት ቆፍራ ነው የምትገባው ማለት ነው። እንግዲህ አሁን ላይ ዘይል ትወና ገብቶበት ቲናና ባሩክ ቲናና ዳኒ አሁንም መኪ ማን ነው ሳሎን ተቃቅፈው በአንድ ቁጭ ብለዋል። ፈለቁም እንግዲህ ትወነዋን ቀጥላ ቁጭ ብላለች ማለት ነው። በዚህም የተነሳ እንግዲህ በገዛ ቤት እንግዲህ ለዚች ለሴትዮ የሆነ ቦታ አዘጋጅላት አላልኩም ወይ በማለት ቴና ላይ ትጮሃለች። ቴናም እንዴ የት ነው እንትን የምትልላት ከዚህ ለሴትዮ የሆነ ቦታ አዘጋጅላት ከዚ አንሻት እያለኝ ነበረ። ከድንገት ሽማግሌው ይሰማና ከበር ይመጣል። ይህም በሰማ ጊዜ ትሁት እየተከራከረ ነበረ። በዚህም ጊዜ ሽማግሌው ይሰማል። እንግዲህ በዚህ የተነሳ ሽማግሌ ከዚህን ሺ ስትል ሽማግሌው ይመጣ ላይ ሲመጣ ሰምተሃል አባዬ፣ ሁሉንም ግን አልሰማም እንደት ተረዳሁ አደለም ትላለች፣ ትደነግጣለች። አይሰምቻለሁ ከመጀመሪያው እስከ መጨረሻው ይላት አንተውት። እንግዲህ በድንጋጤ ማነስቴና በድንጋጤ እንትንትልና አባዬ ማለት እንዴ፣ ልብ ላደር አልበቃሽም? አየሽ፣ ላደር አልበቃሽም እኔ እኮ ብቻዋን ከምትሆን ብዬ ነው፣ እንደዚህ ውሰጃት እያልኩት እያለች ቁጭ ብድግ ብትልም በጣም ተገረመ። እሱም እንግዲህ አባወራ ክላስ ገብቶ ይተኛል። ዳኒ የት ነበር አርፌ ነው ይላል። ቢሆንም አባወራ መኝታ ቤት እያለው ነበር። ይቅርታ አባዬ እያለ ነበረ። እንግዲህ ቴናምን ቅር እያለች ወደ ትሁት ጋ ነው ንዴቷ ልታበርድ የሄደችው ኪችን። በዚህም የተነሳ እያቃጠርሽ ነው ትላታለች። አዎ ትላታለች። ቴ በዚህም የተነሳ ማንም አይሰማሽም፣ ማንም አያውቅሽም፣ ባሌም አይሰማሽም። ሽማግሌውን ቢሆን አያስታውስም እያለ ነበረ። በይ እንጂ ያለፈውን እንጂ የአሁኑን ያስታውሳል ትላታለች። ተመናቅራት ትሄዳለች። ሆኖ ቴንሽን በማለት እንግዲህ ትትን እየሳ ቀይ ስልኳን እያይን ከይተል ለች ። እንግዲህ ዳኒ መፈለቁ ጋር ቁጭ ብሎ ነበር፣ እና ተድንገት ትመጣለች፣ ከእሷ ጋር ተመናቅራ። በዚህም ጊዜ እንግዲህ ሰውዬው ስለሰማ በጣም ተደናግጠዋል ሁላቸውም። አንቺ ሲጀመር ምን አደረገች እች ሴትዮዋ፣ ትቀመጥ እያለ ነበር። ራስሽ ነሽ ያጠፋሽው እያለ ነበር። አንተ ደግሞ እኔ ላይ እንትን ትላለህ፣ እና ማን ያስተካክልልሽ አንቺ ሁልጊዜ ከክፋት በስተቀር ይላታል። በዚህ የተነሳ አላቅልሽም ያንተንስ ሾከክ ብለህ የምገባው እያለች ነበረ። ያንተንስ ማን የለ እያሉ እየተከራከሩ ነበር። በዚህ የተነሳ እንግዲህ ፈለቁ እያያቸው ነበር። እሱም ተናዱ ተመንቅሮ ይወጣሉ ማለት ነው። በዚህ የተነሳ ፈለቁ ናተተሱ ቀኝ ፓርት ላይ ማለት ነው ብድግ ብላ ትሄዳለች ማለት ነው። በዚህም ጊዜ ይናደዳል ዳኒ አልቻለም። ምክንያቱም ይህን ሰውዬ መግደል አለብኝ ብላ ስትለው ይሰማል። የዚህ ጊዜ ጭንቅላቱን መቆጣጠር አቃተው፣ ተነስተው ተመነቃግረው ይሄዳሉ። አንቺ ተመግደል ውጭ ሌላ አታውቂም እያላት ነበረ። ዳኒም እና ተከትለው ዳኒም ትሄዳለች። በዚህ የተነሳን ዝም በል እያለች ትሁቴም እሱን ታረጋጋለች። እንግዲህ ትሁት እሷም ቤቱን ትፈርምልኛለህ አይደል እያለች እያታለለች ምን ቸገረች እያላት ነበረ ሽማግሌ ሆንም

ሽማግሌውም ከልጁ ጋር ከባሩክ ጋር ወደ ቡና ቤት ሄዶ እንዴት አሰብክ እያለው ነበር። በዚህም የተነሳ እንግዲህ ሽማግሌውም እኔ ጓደኛ አለኝ ፎርጅድ የሚያስፈርም እምር እንትን የሚሰጥ ስለዚህ በፎርጅድ ያስፈርማቸዋለሁ እያለ ነበር። በዚህም እንዴት መጣለህ አባቴ እያለ እሱም ይሄን እያለው ነበር፣ እነዚህ ጉደኞች ማለት ነው። በዚህም የተነሳ እንግዲህ ባሩክ ግን ስሜቱን መቆጣጠር አልቻለም። በዚህ የተነሳ አባት የውም ልጄ ይሄንን ነገር እንትን እንዳትል ስሜትን ተቆጣጠር እያልኩ ነው። እንደች አልከው ይህን ያክል አመት አመት አባቴ እያለ ነበር። ለአባቱ ሲል የነበረው ቡና ቤቱ ነው። አሁን በቃ ትዕግስት እንትን በል እያለ ነበረ። ይህን ነገር እንትን ላትል ነው ይህና እንትን በል ያልኩ እኔማ ባንዴ ሳያቸው ሁለቱንም አገር ማጣላቸው ጣላቸው ይለኛል ይላል። እንግዲህ ባሩክ ማለት ነው። እንደዚህ የተነሳ እንግዲህ ባሩክም ተረጋጋ እያለ ሽማግሌው ይመክረዋል። በዚህም የተነሳ አንተ ትዕግስት ይስጥህ ብዙ ጉር ነው የምታየው እያለው ነበረ። እሱ ግን ለአንድ ቀንም ትዕግስቱ በጣም ጭንቅላቱ ላይ ነው የወጣው። በዚህም የተነሳ እንግዲህ ሽማግሌው ፎርጅድ የቤት የሚያስፈርም አሰርቶላቸዋል ማለት ነው። ይህንን ስል ላይ ይፈርማሉ እያለ ነበር። በዚህ የተነሳ እንግዲህ ዳኒና የተለመዱት ማነች ዳኒና ቴና ወደ አልጋ መኝታ ቤት በሚሄዱ ጊዜ እች ሴት እንዳትመጣ በማለት እንግዲህ ማነች ቴና ሁሉንም ነገር እንትንትላለ አትመጥ በማለት የዚህ ጊዜ ትግስቱ አፍንጫው የደረሰው ማን ነው? ባሩክ። ሁሉንም ነገር በቃ እነሱን እቼ ማየት አለብኝ በማለት በአንድ እንዲሄዱ ማጋደም አለብኝ በማለት ወደ ውሳኔው ገብቷል። እነሱ ተያይዘው ወደ መኝታ ቤት እንደሄዱ ወደ አባትየው ጋር ይደውላል። እባክሽን እኔ ልደውል ይላል። በዚህም የተነሳ መጀመሪያ ፈለቁ እንዳለች ሳሚኝ እንድትሰህርገኝ እያለኝ እንዲ ቢያንስ እንኳን እኮ ሴትየዋ ማየት እንኳ ማን ነው ባታወራው፣ እንኳን መግባቢያ ቋንቋላት እያለ ዳኒ ማን ነው ባሩክ አልቻለም። እያንቀጠቀጠው እያንዘረዘረው ነው እባክሽን ሴቱ የዋታ ያለች እያላን ነበር። በዚህም የተነሳ አንቀጠቀጠው፣ አንዘረዘረው፣ አንዘፈዘፈው በዚህም የተነሳ እንግዲህ ባሩክ ቀጥታ እነሱን አቶ እኔ ቶሎ ቢያንስ እንኳን ከፊቷ ገለል እንበል እያለ ፍቅረኛውን ለመሳብ ሰው ያፍራል እንዲ እያለች ከባሩክ ፊት እንደዛ ስትሆን ባሩክ አልቻለም። በዚህም ጊዜ እንግዲህ እየሮጠ ኪችን በመግባት ወደ ናቶሎ ክላስ በማለት መሳሪያውን ስጠኝ በማለት ያስቀመጥከውን ነገር የት ነው ያደረከው በማለት መሳሪያውን ፍለጋ እንትን ይላል። ነገር ግን ባሩክ አባትየው ሳይነግረው ሲቀር መሳሪያ የት ነው ብትል አላውቅም ብትል የያዘውን ቢላዋ ይዞ ማረጃ የመሰለ ቢላዋውን ይዞ ወደ ክላስ በመግባት እንግዲህ በሩን እየከፈተባቸው የያዘው ስ ምስኪን ራሱ በጣም ያስፈራል። ይዞባቸው ወደ ውስጥ የገባው እዚህ ላይ ነበረ ያለቀው። ለማንኛውም የቲና ውርደት እንደቀጠለ ነው። እና ዳኒ ግን ትግስቱ ባሩክ ግን ትግስቱ አለቀ ማለት ነው የሚያደርጉትን ነገር ለማንኛውም ለነበረን ቆይታ እናመሰግናለን። ባይ ባይ። በሌላ ፕሮግራም እስከምንገናኝ መልካም ጊዜ